ስማኝ ወንድሜ፣ ዕድሜህ ከሰላሳ ዓመት በታች ከሆንክ አዳምጠው። ምክንያቱም እነዚህ አስር ስህተቶች ሕይወትህን ሙሉ ድሃ አድርግ ያስቀሩሃል። ይህ በሀያዎቹ ዕድሜያቸው ውስጥ ለሚለፉ፣ ነገር ግን ትኩረታቸው ለተሰረቀ ወይም ሕይወት ውለታ እንዳለባት ለሚያስቡ ወጣቶች ሁሉ ማስጠንቀቂያ ነው። ከሰላሳ ዓመት ዕድሜ በፊት የምትወስናቸው ውሳኔዎች ወይ ግዛትህን ይገነባሉ ወይ ደግሞ አቅምህን ይቀብራሉ። ጠጋ በል አእምሮህን አሠራው። ከሰላሳ ዓመት በፊት ወንዶች የሚሠሯቸው ድሃ፣ ግራ የተጋቡና አቅበቢስ ሆነው እንዲቀሩ የሚያደርጓቸው አስር አደገኛ ስህተቶች እነሆ አዳምጦ ገኔ ዓላማን ከማሳደድ ይልቅ ሴቶችን ማሳደድ። የሃያዎቹ ዕድሜህ ራስህን ለመገንባት ነው፣ ቆንጆ ሴቶችን ለማስደመም አይደለም። ሴቶች ሁሌም ይኖራሉ፣ የማግባት ጊዜህም ይመጣል። ሴቶች አንተን እንዲያሳድዱ የሚያደርግ ሕይወትን በመገንባት ላይ አተኩር። ደሞዝ በቂ ነው ብሎ ማሰብ። ወራዊ ደሞዝህ በረከት ይመስልሃል፣ በጎን ሌላ ነገር የማትገነባ ከሆነ ወጥመድ ነው። ንግድ ጀምር፣ ክህሎት ተማር፣ ጊዜህን መልሰህ ግዛ። ለማደግ ከመዋለን ዋይ ማፍሰስ ይልቅ ለማስደመም ማውጣት፣ ያ አይፎን፣ የዲዛይነር ጫማዎች፣ በክለብ የምትጠጣቸው መጠጦች የወደፊት ሕይወትህን በዝምታ እየገደሉ ናቸው። ሀብት እንጂ ዕዳ አታከማች። ገንዘብህን አባዛው እንጂ አታባክ ነው። መርዛማ ጓደኞችንና ስሜታዊ ጥገኛዎችን ማቆኘት። የጓደኞችህ ስብስብ እንድታደርግ የሚገፋፋ ከሆነ ወደ ኋላ እየጎተቱህ ነው። ለመካከለኛነት ኑሮ ታማኝ መሆን የለብህም። ቁረጣቸውና ከፍ በል። ከሴቶች ጋር ስሜታዊ ድክመት ማሳየት፣ ሴት እንድትሰድብህ፣ እንድታታልልህ፣ ችላ እንድትልህ ትፈቅዳለህ እና አሁንም ትለምናለህ። ወንድሜ አቋምህን አስተካክል። ሴቶች የሚያከብሩት ኃይልና ድንበርን ብቻ ነው። መጽሐፍትን መማርንና ራስን ማስተማርን ችላ ማለት፣ ሳምንቱን ሙሉ ፓርቲ ማድረግ መጽሐፍ ማንበብ የለም እድገት የለም። በ ሰላሳ ዓመትህ ግን ሕይወት ታስተምርሃለች። አንበብ፣ ተማር፣ ገንዘብ እንዴት እንደሚሰራ ለመማር ታገኛለህ፣ ታወጣለህ፣ ትከስራለህ፣ ትደግመዋለህ። ገንዘብን እንዴት መቆጠብ ኢንቨስት ማድረግ ማባዛትና መጠበቅ እንዳለብህ ተማር። ገንዘብ ወደ ስሜታዊ ሰው አይመጣም፣ ወደ ስልታዊ ሰው ነው የሚመጣው። ያለ ዲሲፕሊን ወይም መዋቅር መኖር በፈለግከው ሰዓት መነሳት ሁሌም የጊዜ ሰሌዳ የለህም፣ ምንም ግብ የለህም። ይህ የተሸናፊዎች አኗኗር ነው። ቀንህን አዋቅር፣ ጊዜህን ተቆጣጠር፣ እናም ባላማ ተንቀሳቀስ። ጊዜ አለ ብሎ ማሰብ ጊዜ የለም ወንድሜ ሕይወት ቀድሞውን እየሮጠች ነው። በሰላሳ ዓመትህ እኩዮችህ ዋና ሥራ አስፈጻሚዎች፣ የቴክኖሎጂው ግዙፎች፣ ባለሀብቶች ይሆናሉ። አሁንም ነገሮችን እየደረስኩበት ነው የምትል ከሆነ ሕይወት በየጠዋቱ በጥፊ መምታት ትጀምርሃለች። ሁሉንም ሰው ማመን ሁሉም ሰው ጓደኛህ አይደለም። ሁሉም ሴት እጣፈንታ አይደለችም። ብልህ ሁን። እቅዶችህን በዝምታ ያዝ። ጉልበትህን ጠብቅ። የወደፊት ሕይወትህ በማስተዋልህ ላይ የተመካ ነው። ስለዚህ እንደ ተዋናይ የምመክርህ የሐያዎቹ ዕድሜህ ለጨዋታ አይደለም፣ ቦታ ለመያዝ ነው። ከሰላሳ ዓመትህ በፊት የምትገነባው ነገር ከፍ እንደምትል ወይም በመካከለኛነት ውስጥ እንደምትበሰብስ ይወስናል። እኩዮችህ ቲዲ ቶክስ ሲሰጡና በግል አውሮፕላን ሲበሩ አንተ የጸጸት ታሪኮችን የምትናገር ሰው አትሁን፣ ወንድሁን ራስን አስተካከል። ንቃ። በለጠ ሸቴ ዘሃገረ ኢትዮጵያ።